ኮች ጠንካራ ጨዋታ ነበር፣ አሸንፋችሁ ወጣችኋል። እንዴት ነበር ጨዋታ? ያው እንደ ገለጽከው ነው። እጅግ በጣም ጠንካራ ጨዋታ ነው። ኢትዮጵያ ቡና የተደራጀ ቡድን ነው፣ በወጣትም የተገነባ ነው። የመጫወት ፍላጎታችሁ እጅግ ደስ የሚል ነው። በማጥቃትም በመከላከሉም ፋታ አይሰጡም። ዞሮ ዞሮ ግን ያው ልጆቻችን ጠንካራ ተጋድሎ ነው ያደረጉት። ዛሬው ጨዋታ ላይ በሁሉም መስክ ጥሩ ነበሩ። ትልቁ ችግራችን ነበር እዚህ አዋሳ ከተማ ላይ ያደረግናቸው የመጀመሪያዎች ወደ ጨዋታዎች እንዳየው ጎል ላይ የመድረስ ችግር የለም፣ እንደ ቡድና የምናገኛቸውን አጋጣሚዎች ማምከን ነበር። ዛሬ በተቻለ መጠን ልጆቻችን ያንን ቀርፈው ጎሎች አግኝተና ጎሎች ማግኘት ብቻ አይደለም ጨዋታውንም ተቆጣጥረን ለመጫወት ሞከረናልና እንደ አጠቃላይ በዚህ ፈታኝ ጨዋታ ውጤቱ ለነሱም ለኛም እጅግ አስፈላጊ በሆነበት ጨዋታ ልጆቻችን ያላቸውን ሁሉ ሰጠው ሜዳ ላይ ሶስት ነጥብ ብቻ አይደለም ሁለት ጎል የሚዘን ነው የወጣ ነውና በዚህ አጋጣሚ ልጆቻችን በጣም ማመስገን ነው የምፈልገው። እንደ አጠቃላይ ውድድሩ ጠንካራ ፍክክር ነው የነበረው። ኮች፣ ምናልባት የመጀመሪያ ሀዋሳ ጨዋታችሁን ከሺሬ ጋር ዜሮ ለዜሮ አጠናቀቃችሁ፣ ዛሬ ግን ሁለት ጎል አስቆጠራችሁ። ከዛም በላይ ማስቆጠር የምትችሉበት አጋጣሚዎች የተፈጠሩበት ጨዋታ የጨዋታው ትልቅነት ነው ወይንስ እንድታስቆጥሩና በዚህ መጠን እንድትንቀሳቀሱ ያደርጋችሁ ምንድን ነው የተለየ? አሁን ያለው ውድድር ከባድ ነው። አንድ ነጥብ ስትትል ታች የምትወርድበት፣ ስታገኝ ደግሞ ወደላይ የምትሄድበት ነው። የነጥቦች ምን ያህል መጠጋጋት እንዳለ ያየው ነው። እኛ እንግዲህ አዋሳ ላይ ሁለት ጨዋታዎች ከዚህ በፊት አድርገናል። ዛሬ ሶስተኛ ጨዋታችን ነው። አንዱ የጥሎ ማለፍ ጨዋታ ነው። እንደነገርኩ ጥሎ ማለፍ ጨዋታ ሸገር ጋር ያደረግነው ጨዋታ እንግዲህ ምን ያህል ኳሶች እንዳባከንን አይታል። ያ ተከትሎን ነበር ለሽሬው ጨዋታ የመጣው። እዚህ ሜዳ ላይ ደግሞ ሽሬ ጋር ያደረግነው ጨዋታ የተሻሉ የጠሩ የግብድሎችን ፈጥረን መጠቀም አልቻልንም። እነዚህ ጫናዎች ቀላል አይደሉም። ነገር ግን እንደ ኢትዮጵያ ቡና አይነት ቲሞች ጋር ስትጫወት ደግሞ በአብዛኛው እነሱና እኛ ስንገናኝ ለተመልካችም የማይጎረብት በጣም ቆንጆ ጨዋታ ነው የሚደረገው እና ልጆቻችን በቁጭት ነው ወደ ሜዳ የገቡት። ያንን ነበር ነጻ ሁኖ በአእምሯቸው የሚችሉት ሁሉ አድርገው እንዲወጡ ነው ያወራ ነው ና ያንን ሜዳ ላይ አይተነዋልኝ። በተረፈ ለየትኛውም ቲም የምሰጠው ግምት አንድ ነው። ምክንያቱም ሶስት ነጥብ ነው እዛኛው የምታገኘው እዚህኛውም የተሸረፈ ሶስት ነጥብ አይደለም። ስለዚህ እያንዳንዱ ጨዋታ ላይ እኛ በተቻለን መጠን ውጤት ይዘን ለመውጣት ነው ጥረት የምናደርገው ና ዛሬ የተለየ ነገር ሆኖ ሳይሆን የልጆቻችን ይፈርት ነው። ሁሌም ይህን ጥረት ነው የሚያደርጉት በሜዳ ላይ። ይህንንም ጠብቀው እንዲጓዙ ነው የምንፈልገውና በዚህ አጋጣሚ ፈጣሪን ማመስገን ነው የምንፈልገው። ኮች አመሰግናለሁ። ከሰባት ጨዋታዎች በኋላ ሽንፈት አስተናግዳቸዋል። ጠንካራ ጨዋታ ነበር ጨዋታው እንዴት ነው ጨዋታው? በተወሰነ መልኩ አጀማመራችን ላይ ልክ አልነበርም። ምናልባት የኔ እንደ አሰልጣኝ የኔ ውሳኔ ከትላንት ወዲያ ትሬኒንግ ላይ የተጎዳ ተጫዋች ነበረ፣ ወልዳ ማኔል ተጎድቶ ነበር እና ጉዳቱ ያን ያህል ይከበዳል መሰለ ነው የነበራቸው ትምረት ስሉ ነበረ ጥሩ ስለነበረ እሱን ሪስክ ወስጄ ያስገብቸው ነበረ፣ ግን ሜዳው ውስጥ ሲገባ ጉዳቱ እንዳለብን ነው። ስለዚህ የኔ እንደ አሰልጣኝ የኔ የራሴ ጥፋት ወስዳለው ወስዳለሁ። ቀድሞ ጎል ከገባብን በኋላ ትንሽ የመረበሽ ነገር ነው። ኦርጋናይዝድ አልሆንም ነበረ። መጨረሻም አካባቢ እንደዛ ለማግባት ትኩረት አድርገን ሜዳ ለቀን እየሄድን በቀላሉ እነሱ ሊያገኙን እንችላለን። ከሞላ ጎደል ያው ልጆቹ እግር ኳስ ነው መቀበል አለብኝ። የሚችሉትን ነገር ሰጥተዋል። ለቀጣይ ከዚህ ጨዋታ ብዙ ነገር ተምረን መቀጠል አለብን። ምናልባት ከረጅም ጊዜ በኋላ ነው ቡድንም ሽንፈት ያስተናገደው። የመጀመሪያዎቹ አስር ደቂቃ ላይ ግብ የተቆጠረው፣ ጨዋታው ሳይጀምር በፊት ግብ ጠባቂ ኢብራሂም ዳላንድ የተለያዩ ጭቅጭቆች ነበሩ። አንተ ያልከው የመከላከል የወልድ አማኒኤል ጉዳት እንዳለ ሆኖ ይሄም ተጽዕኖ አድሮ አሳድሮባል ማለት ይቻላል። ሰበብ ማብዛት አልፈልግም ተሸንፈናል፣ ግን የሚታይ ነገር ነው። በረኛው ገና ከግብ ጠባቂ ከሜዳ ሳንገባ ከዳኞች ጋር ጭቅጭቅ ነበረ። ላለፉት ሃያ ምናምን ሳምንታት ሲጫወት ነበር አድርጎት የነበረውን ነገር አዲስ ሕግ መውጣት አለመውጣቱን አላውቅም። ልጁ የሚለው እስከ ዛሬ ሲጫወትበት የነበረው ነገር ነው። ያ ክርክር አንድ ኮንሰንትሬሽን ሉዝ ያደርጋል። ግን ደግሞ ያው ኃላፊነቱን እኔ ወስዳለሁ እንዳሰልጣኝ። ግን ምክንያቶች መደርድር አልፈልግም። አመሰግናለሁ።